እንደ ሀገር በተጀመረው የኢትዮጵያ ታምርት ንቅናቄ በየዘርፉ የሚስተዋሉ ችግሮችን ለመፍታት ምርታማነትን ለመጨመር ተኪ ምርትንም ለማሳደግና የውጭ ምንዛሬን ለማምጣት እንዲሁም ለዜጎች የስራ እድል በመፍጠር ከፍተኛ አስተዋጽኦም በማበርከት ላይ ይገኛል። አሁን ላይ ከውጭ ገቡ የነበሩ ዘመናዊ ማሽኖችንም በሀገር ውስጥ ምርት መተካት ተችሏል። ባለፉት ሰፊ አመታት ውስጥ ቴክኖሎጂ ማምረት እየቻልን በተመሳሳይ ቴክኖሎጂና በተመሳሳይ ማሽን ውጭ ሀገር የተሰራውን ማሽን ቴክኖሎጂን ወደ ኢትዮጵያ ውስጥ ኢምፖርት ስናደረግ የነበረው። ነገር ግን ያንን ቴክኖሎጂ ማምረት የምንችልበት ማሽኑ ባለሙያው እዚህ አገር ነበር። ስለዚህ ያደረግነው ምንድነው? ማሽኑና ባለሙያው ነው ኢንተግሬት ያደረግ ነው ወይም የሚያገናኝ ነው። ከዚህ የተነሳ የተለያዩ ቴክኖሎጂዎች እየተመረቱ ነው፣ ተመርቶ እየወጡ አሉ። እንደገና ደግሞ አሁን በምርት ሂደት ላይ ያለው አሉ። እኛ በቅርብ ቀን ወይም በቅርብ ጊዜያቶች ውስጥ ከኢትዮጵያ ውጭ የሚመጣውን ቴክኖሎጂ ቢያንስ በግማሽ መቀነስ አለብን ብለን እየሰራን ያለንበት ሂደት አለ። ብዙ ማሽነሪዎችን እንደ ሀገር እየሰራን ያለ ነው። አሁን እኛም ግቢ ላይ ሌሎችም የቲቪ ተቋማት ላይ ከውጭ የሚገቡ ብረታ የብረት ስራዎችን ወይም ማሽኖቹን በሀገር ውስጥ ለመተካት ወይም ደግሞ ኢምፖርትን ሰብሲስ ለማድረግ እንደ ሀገር በሰፊ ጥረት እየተሰራ ነው። ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካት ሂደት ውስጥም በአይነቱ ልዩ የሆነ የወርቅ መለያ ማሽን በኢትዮጵያ የቴክኖሎጂ ማምረትና ብየዳ ልዕቀት ማዕከል ተመርቷል። የወርቅ መለያ ማሽን አይዘር ከቱርክ ወይም ደግሞ ከቻይና ነው የሚያመጡት። በአሁኑ ሰዓት ላይ ግን ከውጭ ሀገር የተሻለ ተኪ ምርት አምርተናል። ያን ተኪ ምርት ቴስት ማድረግ አንዱ አሁን ቤኒሻንጉል ጉሙዝ ሄዷል። እዛ ቴስት እየተደረገ ነው። ሁለተኛው ከዚህ ቀደም ሄዶ ኦሬዲ ስራ ላይ ነው ያለው የወርቅ አምራች ባለሀብት ነው የወሰደው። ያለምንም ችግር እየተጠቀመ ያለበት ሁኔታ ነው ያለው። ሌላኛው አይነት ደግሞ አሁን እየተመረተ ያለ አለ። እነዚህ እኛ መተካት ወይም ደግሞ ማስቀረት ችለናል። በአይነቱ ልዩ የሆነው ይህ የወርቅ መለያ ማሽን በምስራቅ አፍሪካ ደረጃ ለመጀመሪያ ጊዜ በኢትዮጵያ የተመረተ ስለመሆኑም ተነግሯል። ደፍረን የገባ ነው ሙሉ ለሙሉ ማሽን ማምረት አለብን ብለን ኦፊሻሊ ስራ እየሰራን ያለ ነው። የኛ ተቋማ የማዕከል ብቻ ነው። ሌሎች ማዕከላት ሊኖሩ ይችላሉ። ሁለት ልዩነቶችን እኔ አምጥቶ መገጣጠምና ራው ማቴሪያል ወደ ማሽን መቀየር ይለያያል። አምጥቶ የሚገጣጠሙ ሊኖሩ ይችላሉ። ከዜሮ ተነስተን ዲዛይን ብቻ ይዘን የማምረት ላይ ሂደት ላይ ያለ ነው። እንደ መረጃ እኔ እስከማውቀው ድረስ ይሄ ማዕከል ነው ያለው በኢስት አፍሪካን ሙሉ ለሙሉ ምክንያቱም ብቸኛ ኢንስቲትዩት ነን በስት አፍሪካ ዌልዲንግ ስልጠና ራሱ ለመስጠት ማለት ነው፣ ብቸኛ ተቋም ላይሰንስ የሆነ የዌልዲንግ ኢንስቲትዩት ኢንዲፔንደንት። በዩኒቨርሲቲዎች ውስጥ አለ፣ ሌሎች ሀገራት ውስጥ፣ ሌሎች አፍሪካ ሀገራት ውስጥ የዌልዲንግ ትሬኒንግ ተብሎ በዩኒቨርሲቲዎች ውስጥ አለ። ግን ኢንጂነሪንግን በተመለከተ ቴክኖሎጂን በተመለከተ ኢንዲፔንደንት የሚሰራ ማዕከል ይህ ብቻ ነው። የሚመረቱት ማሽኖች ጥራታቸውን የጠበቁና ዓለም አቀፍ ተወዳዳሪነታቸውንም የሚጨምሩ እንዲሆኑም እየተሰራ ይገኛል። እንደ ስራ ብዙ ስራ ይጠበቅብ ነው። እንደ ስራው ዓለም የደረሰበት ለመድረስ እንደ ጅማሮ ግን በጣም በከባድ ፍጥነት ረጅም ርቀት የተሄደበት ነው። በእነዚህ ጥቂት ዓመታቶች ውስጥ ሰፊ ጥረት ተደርገዋል። ለምሳሌ የዛሬ ዓመት ሰምር ካምፕ ብለን ወይ ደግሞ ኢትዮ ስኪል ብለን የጀመርነው ስራ ኦልሞስት ወደ ሰማንያ አካባቢ ቴክኖሎጂዎችን ልክ ከውጭ የሚመጡትን አይነት ኮፒ ተደርገው የተሰሩ የራስን ቫሊ አድ የተደረገበት አበረታቸው ሆኑ ስራዎች ብዙ በግሩፕ በግሩፕ ሆኖ ነው ከየክልሉ የመጡ ልጆች የሰሯቸው ማለት ነው እና ትላልቅ ማሽኖች ተሰርተዋል ማለት ነው። ስለዚህ እንደዚህ እንደዚህ እየጨመረ ያለ በቅርብ ጊዜ ውስጥ የራሳችን ፕሮዳክት እንተካለን ብለን እናስባለን። በምንችለው ፍጥነት ወይም በምንችለው አቅም ሁሉ እየሄድን ነው ወይ አሁን የምናወዳድረው በእኛ ፍጥነት እየሄድን ነው። ዓለም ከደረሰበት አንጻር ግን የሚያኩራራ ነገር አይደለም።